ቅድስቴ በጣም የሚያስደነግጥ ነገር ገጥሟታል፣ ዛሬ ማለት ነው እንግዲህ ቤት ስታጸዳ፣ አልጋ ክላስ ስታጸዳ የሆነ ወረቀት ካልጋው ስር እንግዲህ እስከ ዛሬ ተገኝቶ የማያውቅ ወረቀት ዛሬ ተገኝቷል። ማለት ነው እንግዲህ የወረቀቱም ጽሁፉ ይህ ጋሼ ነው እያለች ነው እንግዲህ ቅድስቴ። ይሄ ጽሁፍ ይህ ጋሼ ነው እንዴት ሊሆን ይችላል እያለች እንግዲህ በጣም እየተንቀጠቀጠች፣ በጣም ደንግጣለች። ወረቀቱ ግን ምን እንደሚል እስካሁን አልታወቀም። እሷ ብቻ ነች ያነበበችው ወረቀቱ እንዲያነበበችም እንግዲህ ለመድብል ደውላ ነበረ በተደጋጋሚ ስል ልክ እየሞከረችለት ነበረ። መድብል ደግሞ ዛሬ ወይ ሞታለሁ ወይ እገላለሁኝ የመጨረሻ ዛሬ ሁለቱንም አጠፋቸዋለሁኝ ወይኔ ደግሞ እጠፋለሁኝ፣ ብሎ እንግዲህ ፊት ለፊት ሊጋፈጠው ዝና ጋር ሂዷል ማለት ነው። ዝናና ማህሌት የሰሩበትን ደባ በቃ እስከ ወዳኛው ነው የምሸኛቸው ብሎ ወስኖ ሂዷል። እዚያም እንግዲህ ለሞገስ ደውሎለት ሞገስ አብሬ እንኳን ልሂድ ባክ ቢለው፣ አይ ሞገስ አንተ የራስህ ህይወት አለ፣ የራስህ ተስፋ አለ፣ ነገጧት ለመኖር የሚያጓጓ ሌላ ህይወት አለ። እኔ ግን ምንም የለኝም። ስለዚህ ምናልባት ያልተመለስኩኝ እንደሆነ የምሳሌ ነገር አደራ አደራ አደራ ብሎ እንግዲህ በእንባ ጭምር ነው ለሞገስ የነገረው ማለት ነው። ሞገስም እባክ ያለበትን አሳውቀኝና ልምጣ በዚህ ስሜት ውስጥ ሆነ፣ ጭራሽ አይሆንም፣ ለምን እንደዚህ ታደርጋለሁ? መሆን ካለበትም ደግሞ ተመካክረን ማድረግ ያለብን ነገር ነው እንጂ ማድረግ ያለብን አንተስ ፍቅር ሌላ ህይወት እያልከ አደለ ወይ ብሎት ነበረ። እንግዲህ ከ የነበረውን ሪሌሽንም ጠቅሶ ለምን እንደዛ ታደርጋለህ ብሎት ነበረ። ባክቶ እኔ ይሄ ፍቅር ሳይሆን ሌላ ስሜት ነው። ይህንን በቃ ምንም ቦታ አልሰጠውም ብሎ እንግዲህ ፊትለፊት ስልኩን ዘግቶ እየተጋፈጠ ነው። ሽጉጡን ሽንጉጡን እንግዲህ አቀባብሎ መላጭ ረግጦ ወደ ዝና እየሄደ ነው ማለት ነው። ዝናና ማለት ደግሞ ከመጠጥ ቤት አምሽተው በጣም በደስታ እየተፍነከነኩ ነው ዛሬ ለዛም፣ ዛሬ ማለት እንግዲህ ዝና ልብ ውስጥ ገብታለች ማለት ይቻላል። እሱም እንዲ ነው እንግዲህ እነ መድብልን አሳልፋ ስለሰጠችው፣ በዛ ላይም ደግሞ መቶ ሺህ ብሩን ስለተቀበለቻቸው ይህንን ሁሉ ነገር ስላደረገ ማለት ነው። ዝና ዛሬ ደግሞ ያጠጩና አስከረሽ አምጩ ብለውኛል ብሎ ብላ እንግዲህ ስለነገረችው፣ ማህሌትና ዝና እንግዲህ ተመካክረው መድብልን መቶት ነበረ። ግን መቶትም የሚያክልን አልጎዳውም። መድብል መልሶ ድጋሚ የተነስቶ እንግዲህ አፈር ደሚ አስግጦታል ዝናን ዝና እንግዲህ መድብል እንደወደቀ ደውሎ ለነዛ ለአቡራቸው ለሚሰራው ተናግሮ ነበረ። እነሱም እንግዲህ መጣንልህ፣ በመኪና መጣንልህ፣ ደረስንልህ ብለውት ነበረ። ቦታውን ሁሉ ጠቅሶ ነግሯቸው ነበረ፣ ግን አልተቻለም። መድብልና ሞገስ እንግዲህ ቶሎ ብለው ነው የሮጡት ማለት ነው። የሚገርማችሁ ነገር መድብል ከወደቀበት ተነስቶ ዝናን ሲዘርረው በሚያስገርም ሁኔታ ማህሌት። መድብል ለማማታት እሚገርም ነበር። ውሃ የማያሰኝ ድንጋይ ነበር አንስታ የመጣችው ድንጋዩን አንስታ ስትመጣ እንግዲህ ሞገስ በቅርብ ርቀት ስለነበረ ሩጦ እሷን አባሯታል ማለት ነው። በዚያም እንግዲህ መድብል ምንም ሳይጎዳ ያው ዝና የደበደበው ነገር ብቻ ነው እንጂ ደህናው አምልጧል ማለት ነው። ከዛ ከሱ ጥፍ እንዲሁም መድብል ደብድቦታል ማነው ዝናን መቶታል ማለት ነው። ከዛም ቀጥታ ወደ ቤቱ ነበር የተመለሰው። መድብል በጣም አውሬ ነው የሆነው በመመታቱ ማለት አሳልፋ እሱን በመስጠቷ በጣም ነው የተናደደው። ደውሎም እንግዲህ ወየውልሽ አንቺ ያሪዎስ ልጅ ወየውልሽ ላንቺ ብሏት ነው ማለት ነው የመጣው። አሁን ድጋሚ እኔ እና አንቺ የምንገናኘው በሞትና በሞት ብቻ ነው። ስለዚህ ህይወትሽን እስከወዳኘው ነው እምሸኝልሽ ብሏታል ማለት ነው። በዛም እንግዲህ ማለት በጣም እየተናደደች እየዛተብኝ ነው ብላ ድጋሜም ለዝና ተመልክተዋለኝ ዝና ነ ዛሬ ሽልማት አለሽ። ዛሬማ ማህሌት ትዬ የእኔ ቆንጆ ማለት ጀምሯል ማለት ነው። ምክንያቱም ወደ ነ መድብር ሳትሄድ ወደ እሱ ስለተገለበጠች መቸገረሽ፣ እንዲያውም ሌላ ጊዜ ድጋሜ ሌላ ስራ ራሱ እንድትሰሪ ሌላ ከሌላ ሰው ጋር አገናኝሻለሁ ብሎ መልሶ ሌላ የወንጀል ስራ ውስጥ አቀላቅሏታል። በዛም እንግዲህ ማህሌት የገንዘብ ጉዳይ እንደምታውቋት እስከ ነብሷን አሳልፋ ትሰጣለች እና እሺ ብላ ተስማምታ ተቀብላ ተፈራርማለ ማለት ነው። ሌላ የስራ ደግሞ ማለት ነው። በዚህኛው ስራዋ ደግሞ በጣም ደስ አሰኝተኝ እሸኛለሁ ብሎ በግብዣ ፏፈሽ አድርጓታል። በጣም ደስ ብሏት በቅ ቀጥበት ሄጅበት ጀግና ነች ትችያለሽ፣ እያለ እንግዲህ ያን የድሮን ስድቡ ቀይሮ ማለት ዬ ማለት ጀምሯል። እሷም እንግዲህ ፈገግ ፈገግ እያለች አፍቂጧ እየሳቀ ነው የምትገኘው። ምክንያቱም ዝና በዚህ ልክ እሷ እንዲቀርባት በጣም ነው ምኞቷ። እያለችውም ነበረ፣ እኔ ገንዘብ ያለው ሰው ወዳለሁ እያለችው ነበር ማለት ነው። ገንዘብ ግን በዚህ ልክ አትውደጅ ሲላት ደግሞ ምን መልስ አቀረበችላችሁ መሰላችሁ? እንዲህ ገንዘብንማ ብቻ የምወድ በሆን ኑሮ አንተን አሳልፌ ለመድብል በሰጠሁት ነበር፣ እና ያለችው ማለት ነው። እሱ ስልክ ነሽ፣ እሱ ስልክ ትክክል ብለሻል እያላት እንግዲህ ወደ ልቡ አስገብቷታል ማለት ነው። በነገራችን ላይ አውቆ ነው ከፊት ከፊት ለነገሮች እንድትጋፈጥ ስለሚያደርጋ ማለት ነው። ከዛም እንግዲህ ቤት ዛሬማ እሸኝሻለሁ፣ ቀጥታ ወደ ቤትሽ ነው እምሸኝሽ፣ ብቻሽን አንቺ አትሄጂም ነበር ያላት። እሺ ብላ መድብል እንግዲህ እየጠበቃቸው ነበረ። ሽጉጥ አቀባብሎ እየተከታተላቸው ስለነበረ ዝናና ማሌት ከመኪና ስኖ ይዞ ስለነበር ዝና ካሉበት ከመጠጥ ቤት ቀጥታ ይዞ መጥቶ ማህሌትን የቤቷ በር ጋ አድርሷት እንግዲህ ከመኪና ላይ ወርዶ ራሱ ቤቷ እስከመገባ ድረስ እየጠበቃት ነበረ። እሷ ወደ ቤቷ ስትገባ ማህሌትን እየተከተላት ነበረ ዝና ከኋላ እንግዲህ መድብል ሽጉጡን አቀባብሎ ፊት ለፊት ተጋፍጦታል። እውነት እንግዲህ ተኩስበት ይሆን ወይስ ምን ይሆን? አይ እኔ እዚህ ጋ እሱ ተኩሳለሁ ቢልም ዝና ለራሱ ሽጉጥ አይቀርም። ሲቀጥል ደግሞ ቅድስቴ እየደወለችለት ነበር፣ ለመድብል ግን አላነሳም ስልኩን ስልኩንም ጭራሽ አላየውም ፈጽሞ። ቀጥታ ወደፊት ነው፣ በጣም ስሜታዊ ስለሆነ ስለተናደደ። ሲቀጥል ዝናን ፊት ለፊቱ ሲያየው በጣም ደግሞ ስለፈላ፣ ቀጥታ ወደፊት ለፊት ነው እየተጋፈጠ ያለው እንጂ ወደኋላ መለስ ብሎ ስልኩንም ሆነ ሌላ ነገሮችን ማየት አልፈለገም። ምክንያቱም በጣም በስሜት ውስጥ ነው የሄደው። ግዴታ በቃ ወንድሜህን እንኳን ያለበት ማወቅ አለብህ፣ እባክህ ተረጋጋ፣ ያለው ነበር ሞገስና ተው፣ እባክህ በቃ ይሄ በጣም ጨካኝ ሰዎች ስለሆኑ እነሱን የወንድሜን በቃ በዳዮች፣ ገዳዮች ሁለቱንም አንድ ላይ ገድያቸው ነው። ከዛ በኋላ እኔ በሞትም አይቆጨኝም እያለ እንግዲህ ወደፊት እየሄደ ነው መድብል በጣም ብቻ በጣም አሳሳቢ ጉዳይ ነው። እውነት መድብል ይተኩሳል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መድብል ሊተኩስበት ይሆን ወይስ ዝና ዝናን በነገራችን ላይ ሽጉጥ አይቀርም። ዝና ሽጉጥ አይተኩስም። ለምን ወይም ሊያደርግ የሚችለው ለነዛኞቹ ለጓዶቹ ነው፣ ይደውላል ብዬ የማስበው መድብል ደግሞ መድብልም እዚጋ መመታት ወይም የሆነ መውደቅ የለበትም። ቢቻል ቢቻል የቅድስቴን ስልክ አንስቶላት ደብዳቤው ወይም የተቀመጠውን ወረቀት ጽንሰ ሀሳቡን ማለት እንግዲህ ምናልባት ይሄንን ብሩኬሩ ያስቀመጠው ብዬ ተስፋ አድርጋለሁኝና ይሄን ነገር መድብል ማወቅ አለበት የሚል ተስፋ አለኝ። የወረቀቱን ምንጭ ካወቀ ቀጥታ መጥቶ ወደ ራሱ ተመልሶ እንደገና ሌሎች ነገሮችን አጀንዳዎችን ሂዶ መንቀሳቀስ ነው ያለበት ብዬ አስባለሁ። መድብል ማለት ነው። ሌላው እንግዲህ ቅድስቴ በጣም ነው እየተጨነቀች ያለችው። ሚጣ ምሳሌ እንግዲህ ስጋ ጋብዥ ብላት ነበረ። ያንን ስጋ ለማግኘት ያልገባችበት ጉድጓድ ያልወጣችበት የለም። እንግዲህ የራሷን የሆነ እቃ ሽጣ ድላላ ጋ ደውላ ያንን ሸጣ እንግዲህ ስጋ ሰርታ አበልታታ ላይ ማለት ነው። ውድ ቤተሰቦቻችን ላይ ያላድርጋችሁ ካላችሁ ላይ ሀሳብ አስተያየታችሁን አስቀምጡልን። በቀጣይ ክፍል እንገናኝ። ሰላም ቆዩ።